ሳምንታዊው የዓለም በዚህ ሳምንት መሰናዶችን ተጀምሯል። በዛሬው ቆይታችን የኢትዮጵያ አረንጓዴ አሻራ ዓለም አቀፋዊ እውቅናም፣ የእስራኤልና የሐማስ ስምምነት እንዲሁም የቀጠለው ውዝግብ፣ የራይላ ኦዲንጋ ህልፈት፣ ከስፖርቱ ዓለም ደግሞ በ26 አፍሪካን የሚወክሉ ሀገራት ጉዳይን እንቃኛለን። መልካም ጊዜ። የዓለም የምግብና እርሻ ድርጅት ፋኦ ለኢትዮጵያ አረንጓዴ አሻራ መርሃ ግብር ዘላቂ ደን ልማት አያያዝና አጠቃቀም በሚል ዘርፍ እውቅና ሰጥቷል። ፋኦ 80ኛ ዓመት የምስረታ በዓሉን ባከበረበት የዘንድሮ ጉባኤ ላይ ሀገራት እየተገበሯቸው የሚገኙና ከራሳቸው አልፈው ለዓለም ተምሳሌት ይሆናሉ ያላቸውን ስራዎች በልዩ ሁኔታ እውቅና መስጠቱ ተዘግቧል። ፋኦ 80ኛ ዓመት የምስረታ በዓሉን ባከበረበት የዘንድሮ ጉባኤ ላይ ሀገራት እየተገበሯቸው ያሉ የሚገኙና ከራሳቸው አልፈው ለዓለም ተምሳሌት ይሆናሉ ያላቸውን ስራዎች በልዩ ሁኔታ እውቅና መስጠቱ ተዘግቧል። ኢትዮጵያ የአረንጓዴ አሻራ በተለይም በአካባቢ ጥበቃ የተራቆተ አካባቢን መልሶ እንዲያገግም በማድረግ የስነ ምህዳር ጤናማነትን ማነትን በማረጋገጥ ረገድ ያለውን አበርክቶ ከግምት በማስገባት ሽልማት ተበርክቶላታል። ከሀገር ውስጥ ጉዳይ ሳንወጣ የአዲስ አበባ ከተማ አስተዳደር ግብር ለሀገር ክብር በሚል መሪ ቃል ለታማኝ ግብር ከፋዮች የእውቅናና ሽልማት መርሃ ግብር ያካሄደው በዚሁ ሳምንት ነበር። በእውቅና መርሃ ግብሩ ላይ ንግግር ያደረጉት ከንቲባ አዳነች አበቤ የአዲኗዋ የግብር ከፋዮች ቁጥር ከጊዜ ወደ ጊዜ መጨመሩን ገልጸው በ2010 በጀት ዓመት መጨረሻ 33 ቢሊዮን ብር የነበረው የገቢ አሰባሰብ በ2017 በጀት ዓመት ወደ 233 ቢሊዮን ብር ማደጉን ተናግረዋል። ከተማ አስተዳደሩ በፕላቲኒየም በወርቅና በብር ደረጃ ለ361 ግብር ከፋዮች እውቅና ሰጥቷል። ወደ ዓለም አቀፍ ወጣ ስንል በእስራኤልና ሐማስ መካከል የተደረሰውን ስምምነት ተከትሎ በመካከለኛው ምስራቅ አንጻራዊ መረጋጋት ሰፍኗል። እስራኤል ከጋዛ ወታደሮቿን ያሸሸች ሲሆን ሐማስ በበኩሉ በሕይወት የሚገኙ ሁሉንም ሀያ ታጋቾችና ሕይወታቸው ያለፉ ታጋቾች አስክሬንን በመመለስ ላይ ይገኛል። ታጋቾቹ በተለቀቁበት ወቅት በእስራኤል ጉብኝት ያደረጉት የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል በጦርነት ያገኘችውን ድል ወደ ዘላቂ ሰላም መቀየር አለባት ሲሉ አሳስበዋል። በእስራኤል ክኔሴት ወይም ፓርላማ ደማቅ አቀባበል የተደረገ ላቸው ፕሬዝዳንቱ፣ የጋዛ ጦርነት ተጠናቋል፣ አሁን በመካከለኛው ምስራቅ ዘላቂ ሰላም ስለማስፈን ልንነጋገር ይገባል ብለዋል። በአፍሪካ ከተከሰቱና ከፍተኛ ትኩረት ከሳቡ ጉዳዮች መካከል በኬንያ ፖለቲካ ከፍተኛ ተጽዕኖ የነበራቸው አንጋፋው ፖለቲከኛ ራይላ ኦዲንጋ ህልፈት ቀዳሚው ነው። በህንድ በሕክምና ክትትል ላይ የነበሩት ኦዲንጋ በሆስፒታሉ ቅጥር ግቢ ውስጥ በእግራቸው የተንቀሳቀሱ ባሉበት ወቅት ተዝለፍልፈው መውደቃቸው ተዘግቧል። ሐኪሞች ፖለቲከኛውን ለማዳን ርብርብ ቢያደርጉም ሳይሳካ ቀርቶ ኦዲንጋ በ80 ዓመታቸው ህይወታቸው አልፏል። ከ2008 እስከ 2013 የሀገሪቱ ጠቅላይ ሚኒስትር በመሆን ያገለገሉት አንጋፋ ፖለቲከኛ ሀገሪቱን ለመምራት ለአምስት ጊዜያት በኬንያ ምርጫ ለፕሬዝደንትነት ቢወዳደሩም ሳይሳካላቸው ቀርቷል። የሶሪያው ፕሬዝደንት አህመድ አልሻራ የቀድሞ ባላጋራቸውን ሩሲያ በር አንኳኩቷል። ፕሬዝደንት አልሻራ ስልጣን ከያዙ ለመጀመሪያ ጊዜ በሩሲያ ይፋዊ ስራ ጉብኝት አድርገዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን አዲሱን ፕሬዝደንት በሞስኮ ተቀብለው ያነጋገሩ ሲሆን ሀገራቱ ግንኙነታቸውን ማስቀጠል በሚችልባቸው ጉዳዮች ዙሪያ መክረዋል። ለ13 ዓመታት በተካሄደው የሶሪያ እርስ በርስ ጦርነት በተቃራኒ ጎራ ተሰልፎ የነበሩት ሁለቱ መሪዎች ዲፕሎማሲያዊ ግንኙነታቸውን ለማስቀጠል ተስማምተዋል። ከአምስት አስርተ ዓመታት በላይ በደማስቆ የዘለቀው የአሳድ አስተዳደር እንዲገረሰስ ውጊያ ሲጀመር ሩሲያና ኢራን ከበሽር አልአሳድ መንግስት ጎን ቆመው የአሁኑን የሀገሪቱን ፕሬዚደንት ጦር ወቅተዋል። ከዚህ ባለፈም የአሳድ መንግስት ውድቀት ሲረጋገጥም ፕሬዚደንቱ ቤተሰባቸውን ይዘው የሸሹትም ወደ ሞስኮ እንደሆነ ይታወቃል። የአሜሪካው ፕሬዝደንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን በቅርቡ ለሁለተኛ ጊዜ ለመገናኘት ቀጠሮ ይዘዋል። የዩክሬንን ጦርነት ማስቆም ቀዳሚ የውጭ ጉዳይ ፖሊሲያቸው አጀንዳ እንደሆነ የሚናገሩ ትራምፕ ከፑቲን ጋር ከወራት በፊት በአላስካ ከተገናኙ በኋላ ለሁለተኛ ጊዜ በማዕከላዊ የአውሮፓዊቱ ሀገር ሃንጋሪን ለመገናኘት ተቀጣጥረዋል። በሁለት ሳምንት ውስጥ ሁለቱ መሪዎች እንደሚገናኙ ይፋ ያደረጉት የነጩ ቤተ መንግስት ባለስልጣናት ወደ አራተኛ አመቱ እየተጠጋ የሚገኘውን ጦርነት በዘላቂነት ለማስቆም ከስምምነት ላይ ለመድረስ ይወያያሉ ብለዋል። በስፖርቱ ዓለም የ26ቱ የአለም ዋንጫ የመጨረሻ የማጣሪያ ጨዋታዎች ሰፊ ትኩረትና ሽፋና አግኝተው ነበር። በአሜሪካ ሜክሲኮና ካናዳ አስተናጋጅነት በሚካሄደው ተጠባቂ ዓለም አቀፍ ውድድር ለመሳተፍ ትኬት የሚቆርጡ ሀገራት ተለይተዋል። እስካሁን በታወቁ ውጤቶች አፍሪካን የሚወክሉት ደቡብ አፍሪካ፣ ሞሮኮ፣ ግብጽ፣ ኬፕ ቨርዴ፣ አልጄሪያ፣ ቱኒዚያ፣ ሴኔጋል፣ ኮትዲቫር እና ና ጋና መሆናቸው ታውቋል። ማለፋቸውን ካረጋገጡት ዘጠኝ ሀገራት በተጨማሪ ምርጥ ሁለተኛ ሆነው የጨረሱት ጋቦን፣ ናይጄሪያ፣ ዴሞክራቲክ ኮንጎ ና ካሜሩን በሚያደርጉት የጥሎ ማለፍ ጨዋታ አሸናፊው ቡድን በሌላ ጥሎ ማለፍ የመሳተፍ እድሉን የሚወስን ይሆናል። ሳምንታዊው የኤ ኤም ኤን ዲጂታል ዓለም እንዴት ሰነበተች መሰናዷችን ይህንን ይመስል ነበር። በቀጣዩ ሳምንት በአዳዲስ ጉዳዮች እንገናኛለን። ቸር ይግጠመን።